ድንጋይ ሰበራ በኡስታዛ ህሞ ሚስባህ የተጻፈ ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። የቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው።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 ባላህ ቃል የአላህን ተአምር እናገዝ። ህክምና ማግኘት ሲፈልጉ ይህንን ሊንክ ይጫኑ። አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ሀይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን ጥናታዊ ጽሑፎችን መጣጥፎችን በቀልብ ዶክተር የቴሌግራም ቻናል ላይ ፖስት ያደረጉልናል ኡማው ይማረበት ግንዛቤ ያገኝበት ዘንድ ከዛም መካከል ደግሞ ለናንተ በተከታታይ ክፍሎች ይዤላችሁ እየቀረብኩት ያለው በጣም ጠቃሚና ሁላችንም ቤት ይህ ትምህርት መግባትና ግንዛቤ መፍጠር ያለበት ትምህርትን ድንጋይ ሰበራ በሚል ርዕስ እንግዲህ ዛሬ ክፍል ዘጠኙን ይዤላችሁ ቀረብ ያለው ከአንድ እስከ ስምንት ያልሰማችሁ በጣም ጠቃሚ ትምህርት ቀርቶባቸዋልና እየገባችሁ እያንዳንዱን በመስማት ብዙ ግንዛቤዎችን ትምህርቶችን ታገኙበታላችሁ። ሀቂቃ ሼር፣ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስም የበኩላችሁ እንድትወጡ ድጋፋችሁን እንድታሳዩ በትህትና በአክብሮት እጠይቃለሁ። አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ ወደ እናንተ እንዲደርሱ ይሆናል ማለት ነው። ባረከላው ፊኩም። ይህንንም ጠቃሚ ትምህርት ክፍል ዘጠኙንም እስከ ፍጻሜው አብራችሁኝ ቆዩ። ባረከላው ፊኩም። ወደ ዛሬ ትምህርት እናምራ። ድንጋይ ሰበራ በኡስታዛ ህሞ ሚስባህ የተጻፈ ይህ ርዕስ በሲሕር ለተወነጀላችሁ ሼጧንን ብቻ ለምትወቅሱ በልምድ ሼጧን አምላኪ ለሆናችሁ ለሰደቃ ለምትሰስቱ ሰደቃን ለያዘባችሁ የሚሆን ትምህርታዊ አዘል መጣጥፍ ነው። ቢስሚላህ ንግግሬን አላህን በማመስገን ላስጀምረው። አልሐምዱሊላህ ንግግሬንም በዚህ ሥራ ላይ ሕይወታቸውን ላጡ ሸሂዶች ጀነትም በመመኘት ቀጥልና በዚህ ሥራ ላይ ቀንተቀን ግብግብ ላይ ያሉ ውስታዞችን ውስታዝ አቡ ፈረሃን ብሎም የሩቅያ ዶክተሮችን በሙሉ በርቱ። ያቺ ሳት ቅርብ ናት ከዚያ ከምንወደው ነቢይ መሐመድ አለይሂ ሰላቱ ወሰላም ጎን ላንዴና ለመጨረሻ ጊዜ በጀነት እስክንሰባሰብ ጀብዳችንን ያሳለፍናቸውን ፈታኝ ጊዜያት፣ እልህ አስጨራሽ ስቃዮችን በአንድ ላይ በጀነት እስክንዘክረው እስክናወሳው ዛሬ ላይ ለአላህ ስንል ያጣናቸውን ሰዎች ለአንዴና ለመጨረሻ ጊዜ አላህ ካለ በጀነትም እስክንገናኝ ድረስ የቲሞቻችንን ከፊት አስቀድመን ሳሊሆችን ሐፊዘን ቁርአኖችን ይዘን እርሱ ዘንድ ባንድ ቤተሰብ እስክንሰባሰል ድረስ በርቱልኝ። ግድ የለም ዱንያ ለሙእሚኑ እስር ቤት ናትና ግድ የለም በድል እናልፋታለን፣ በጽናትም እንከርምባታለን። ለአላህ ብዬ እወዳችኋለሁ። አላህም ከተወደዱት ያድርገን። ያኡማህ የተጋረጠባቸውን ችግር በጉልበት ሳይሆን በበላሃት እንደ መሪ ሳይሆን እንደ ወንድም እህት አባት እናት ተናንሰን መፍትሄውን ስንጠቁም ቆየን አላህም በሚያቀው ጥቅማችን ጀነት ጥቅማችን የአላህ ውዴታን እንጂ ሌላ አይደለም አልሐምዱሊላህ አልহামዱሊላህ አልহামዱሊላህ ዛሪ የመጣንበትን ርዕስ ልብ ብላችሁ ተመልከቱ ከቻልኩኝ በጫወታ እያዋዛው አስተምራችኋለሁኝ ካልቻልኩኝ ደረቅ ምክሮችንም ስለመለግስ በትዕግስት ትከታተሉኝ ዘንድ በትህትና እጠይቃለሁ በእርግጥም ትምህርቴ ከጠቀማችሁ ትማሩበት ዘንድ እነሆ ክፍል ዘጠኝ ሼጧን ሊወተውትህ ይችላልና፣ ወንጀል ስትሠራ ግን እርሱ የለበትም። ሁሉንም ነፍስናት የሠራችው እና አንተ ሼጧንን የምን መወቃቀስ ነው? በእርግጥም ልጅት ለሠራችው ሥራ ተውበት ለማድረግ ጊዜያት ወይንም ሰዓታት ወስዶባታል እና ግን በስተመጨረሻ ለጥፋቷ እርሷና እርሷ መሆናቸውን ሲያውቁ እንዴት ወደ አላህ ልመለስ የሚል መጣ። ለእርሱም በቂ ምላሾችን ሰተን በኢማኗ ከጠነከረች በኋላ ባሏን አፉ አስብላ ትዳሯን አጠናክራ ዛሬ ላይ ከምንኮራባቸው ጠንካራ የኡማው አገልጋዮች መካከል ናት! አልሐምዱሊላህ። እና ምን ልላችሁ ነው አንድ መንገድን የዘጋን ትልቅ ድንጋይ ለመጥረብ አካባቢው ላይ መሳሪያ ይዞ መናድ አይጠበቅባችሁም። በስተ በስተመጀመሪያ የዘጋውን መንገድ መክፈት ድንጋዩን ከቦታ ላይ ማስወገድ ከዚያንም ሌላ ቦታ አበጅቶ አምጥቶ ያለበትን ቦታ ላይ መንገድ መስራት የተሻለ ነው። መቼም ቅኔ ዘራፊ ባልሆንም ድንጋዩን መሆን ለማይሻ እንዲገባ አድርጌ አብራርቻለሁ። አንድ ሙኡሚን ለችግር ወይንም ለስራው ሼጧንን ከመውቀሱ በፊት ቀድሞ ራሱን ይውቀስ። ራስን የምታጠፋው ሰው፣ የምትገለው ሰው፣ የምትበድለው፣ መጥፎ የምትሆነው፣ ብሎ ሌሎች ሌሎች አጸያፊ ነገሮችን የምታደርገው በራስህ ተነሳሽነት እንጂ በሼጧን ውትወታ ብቻ አይደለም። አላህም ይጠብቀን። ከሁሉም በላይ ፈገግ የሚያሰኘን ምክንያት ልንገራችሁ። በአንድ ወቅት አንድ ታካሚ አለን ለአስራ አምስት ዓመታት የጫ ሱሰኛ ነበረ። በነገራችን ላይ ህክምናችንን ስጀምሩ የየትኛውም ሱስ ተጠቂ እንዲሆኑ አይመከርም። ያ ማለት ቡናና ሻሂንም ይጨምራል። ሱሶች ሙዚቃ ከሆነ ሙዚቃንም ይጨምራል። እናም ታካሚያችን አስራ አምስት ዓመት ሙሉ ብሩን ሲቀረጥፍበት ከነበረው ጫት ለመላቀቅ እንደወሰነ ህክምናችንንም መከታተል እንደሚሻ ያማክረናል። በነገራችን ላይ ሱስ ቢሆንም ባንዴ እንዲያቆም አንመክርም። ሁሉም ነገር በስቴፕ ነው። ምክንያቱም ምንም ነገር ወዲያው ዊዝድሮዋል ሲኖረው ጤናን ይጎዳልና አሁን ይህ ታካሚያችን አስራ አምስት ዓመት በሙሉ ሲጠቀመው የነበረውን ጫት አንድ በአንድ አድርጎ ትቶ ህክምናችንን ጀመረና እጅግ በጣም ያማረ ሃያትን ያማረ አፍያን ጀመረ። አልሐምዱሊላህ ከኛ በተለየ ህክምናችንን ከጨረሰ ከወራት በኋላ ባልተቤቱ ልታናግረን ፈለገች። አስታወሳችሁ ወይ? እከሌ እከሌ የሚባል ታካሚ ነበራችሁ? እኔ ባለቤቱ ነኝናም፣ አሁን ብሶበታል፣ በዕብደት እና በጤነኝነት መካከል ነው ያለው አለችን። እንደሚያውቁት ስለ ታካሚያችን ከማንም ጋር መወያየት አንሻምና እንዲያናግረን ስንጠይቃት እርሱ ማፈሩን መሸማቀቁን እንዴት ብዬ አናግራቸዋለሁ ብሎ መፍራቱን አጫወተችን። እኛም እራሳችን ቀርበ ነው ይህ ትምህርት ይቀጥላል። በሚቀጥለው ክፍል ወንድማችን ውስታዞች ያገኙት ይሆን? ምንስ ገጠመው? በምንስ ወደዛ ሀያቱ ሊመለስ ቻለ? የሚለውን እና ሌሎችም ትምህርቶችን ይዘን እንቀርባለን። ስለ ተከታተላችሁኝም በአላህ ስም እያመሰገንኩኝ አላህ የሳምንት ሰዎች ይበለን። ሼር ላይ ኮሜንት በማድረግም በድጋሚ ለኡማው እንድታደርሱ በትህትና እጠይቃለሁ። ወሰላሙ አሌይኩም ወረሕመቱላሂ ወበረካትሁ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር በጅን ባይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።